እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በኦሜጋ ስሪ ፋቲ አሲድ የበለጸጉ ስምንት ምርጥ ምግቦችን እናም የጤና ጥቅሞቻቸውን እናም የአመጋገብ አስፈላጊነታቸውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኦሜጋ ስሪ ለሰውነታችን በርካታ ጥቅሞችን ይሰጠናል። የልብ ጤናን ይደግፋል። ትራይግሊሰራይድን ይቀንሳል፣ የደም ግፊትን ዝቅ ያደርጋል፣ እንዲሁም የደም ቧንቧ መዘጋትን ይከላከላል። የአእምሮ ተግባርንም ያጠናክራል፣ ትውስታን፣ ትኩረትንና ስሜትን ያሻሽላል፣ ከድብርትና ከእውቀት ማሽቆልቆል ይከላከላል። ኢንፍላሜሽንንም ይቀንሳል። የመገጣጠሚያ ህመምን፣ የአርትራይተስን እናም ስር የሰደዱ የኢንፍላሜሽን ሁኔታዎችን ለማስታገስ ይረዳል። የአይን ጤናንም ያበረታታል። ዲ ኤች ኤ ራይን ይደግፋልና ከእድሜ ጋር ተያይዘው የሚመጡ የአይን በሽታዎችንም ይከላከላል። እርግዝናንናም የህፃናትን እድገትንም ይደግፋል። ለህፃኑ አእምሮ እናም የአይን እድገትም ኦሜጋ ስሪ ወሳኝ ነው። የቆዳ ጤናችንንም ያሻሽላል። ቆዳን እርጥበት እንዲይዝ ለስላሳ እንዲሆን እናም ብጉርንና ኤግዜማንም ይቀንሳል። የበሽታ መከላከል ስርዓትንም ይደግፋል። ከኢንፌክሽኖችና ስር የሰደዱ በሽታዎች መከላከልን ያጠናክራል። የአእምሮ ደህንነትንም ያሻሽላል። ከአነስተኛ የጭንቀት፣ የድብርትና የኤዲኤችዲ ምልክቶች ስጋት ጋርም የተያያዘ ነው። ስለዚህ ኦሜጋ ስሪ ለሰውነታችን በርካታ ጥቅሞችን ይሰጣል። ታዲያ በቀን የሚያስፈልገን የኦሜጋ 3 ፋቲ አሲድ ምን ያክል ነው የሚለውን ልንገራችሁ። አዋቂዎች፣ ወንዶችና ሴቶች አጠቃላይ ጤና በቀን ከ250 እስከ 500 ሚሊግራም የኢፒኤ እናም የዲኤችኤ ጥምረት ያስፈልጋቸዋል። ነፍሰ ጡር ወይም ደግሞ ጡት የሚያጠቡ ሴቶች ደግሞ በቀን ከ700 እስከ 900 ሚሊግራም የኢፒኤ እናም የዲኤችኤ ጥምረት ያስፈልጋቸዋል ማለት ነው። የአልፋ ሊኖሊክ አሲድ ወይም ደግሞ የኤኤልኤ አወሳሰድ ደግሞ ይህ በእጽዋት ላይ የተመሰረተ ኦሜጋ ስሪ ነው። ወንዶች በቀን 1.6 ግራም፣ ሴቶች ደግሞ በቀን 1.1 ግራም ያስፈልጋቸዋል። ታዲያ በሳምንት ከሁለት እስከ ሶስት ጊዜ ቅባታማ አሳ ወይም ደግሞ ፋቲ ፊሽን መመገብ ወይም ጥራት ያለው የአሳ ዘይት ወይም ደግሞ ፊሽ ኦይልን ወይም የአልጌ ማሟያ ወይም ደግሞ አልጌ ሰፕልመንትን መውሰድ የኦሜጋ ስሪ ፍላጎታችሁን በቀላሉ ሊያሟላ ይችላል ማለት ነው። ታዲያ ስምንት በኦሜጋ ስሪ የበለጸጉ የምግብ ምንጮችን ልንገራችሁ። አንደኛ ሳልመን ነው። ሳልመን ኢፒኤ ወይም ደግሞ ኢኮሳ ፔንታኖይክ አሲድ እናም ዲኤችኤ የምንለው ወይም ዶኮሳ ሄክሳኖይክ አሲድ ከሚገኙባቸው ምርጥ የተፈጥሮ ኦሜጋ 3 ፋቲ አሲድ ምንጮች ውስጥ አንዱ ነው። እነዚህ በቀላሉ በሰውነታችን የሚዋጡ ናቸው። ይህም ማለት ሰውነት በቀላሉ ይቀበላቸዋል ማለት ነው። ትራይግሊሰራይድንና የደም ግፊትን በመቀነስ ሳልመን የልብ ጤናን ይደግፋል። በተለይም በአረጋውያን ላይ የአእምሮ ተግባርንና ትውስታን ያሻሽላል። ኢንፍላሜሽን እናም የመገጣጠሚያ ህመምንም ይቀንሳል። በጤናማ የስብ ይዘቱ አማካኝነት ጤናማ ቆዳንና ፀጉርንም ያበረታታል። 100 ግራም የበሰለ ሳልመን ወደ ከ2200 እስከ 2600 ሚሊግራም ኦሜጋ 3 የኢፒኤ እናም የዲኤችኤ ጥምረትን ይሰጣል ለልብ ለአእምሮ እናም ለመገጣጠሚያዎች ጤንነት የሚረዳ እጅግ በጣም ቀልጣፋ እናም በሰውነታችን በቀላሉ የሚዋጥ የኦሜጋ ስሪ ምርጥ ምንጭ ነው። ሁለተኛ ማካሬል ነው። ማካሬል በኢፒኤ እናም በዲኤችኤ ብቻ ሳይሆን በቫይታሚን ዲ እናም በሴሊኒየም የበለጸገ ቅባታማ አሳ ወይም ደግሞ ፋቲ ፊሽ ነው። ትንሽ መጠን ብቻ ከ400 ሚሊግራም በላይ ኦሜጋ ስሪን ሊሰጥ ይችላል። ጥቅሙም በቫይታሚን ዲ ይዘቱ ምክንያት የበሽታ መከላከልን እናም የአጥንት ጥንካሬን ያጠናክራል። ማካሬል የነርቭ ስርዓትንና የአእምሮ ጤናን ይደግፋል። መጥፎ ኮሌስትሮልን ኤልዲኤልን ለመቀነስና ጥሩ ኮሌስትሮልን ኤችዲኤልን ለመጨመርም ይረዳል። 100 ግራም የአትላንቲክ ማካሬል ወደ ከ4000 እስከ 5000 ሚሊግራም ኦሜጋ3 የኢፒኤ እናም የዲኤችኤ ጥምረትን ያቀርባል። ይህ ለልብና የደም ዝውውር ጤናን የሚያበረታታ እናም ኢንፍላሜሽንን የሚቀንስ እጅግ በንጥረ ነገሮች የበለጸገ የባህር ምግብ ምንጭ ያደርገዋል። ሶስተኛ ሰርዲን ነው። እነዚህ ትናንሽ አሳዎች እጅግ በጣም ብዙ ንጥረ ነገሮችን ይዘዋል። ኦሜጋ ስሪ፣ ካልሲየም፣ ቫይታሚን ቢትዌልቭ እና ፕሮቲንን ይሰጣሉ። ከትላልቅ ዓሳዎች ጋር ሲነጻጸሩም አነስተኛ የሜርኩሪ ይዘት አላቸው። የጤና ጥቅሞቹም የልብንና የአጥንት ጤናን ያበረታል። በከፍተኛ የቫይታሚን ቢ12 መጠን ምክንያት የኃይል ምልትርም ይረዳል። በአንቲኦክሲዳንቶችና በኦሜጋ ስሪ ጥምረት አማካኝነት የኦክሲዲቲቭ ስትረስን ለመዋጋትም ይረዳል። 100 ግራም ሰርዲኖች ወደ ከ1400 እስከ 1800 ሚሊግራም ኦሜጋ ስሪን ይሰጣሉ። ለልብና ለአጥንት ጤንነት እጅግ በጣም ጥሩ የሆኑ ካልሲየም፣ ቫይታሚን ዲ እናም ፕሮቲንንም ያቀርባሉ። አራተኛ አንቾቪስ የምንለው ነው። አንቾቪስ በኦሜጋ ስሪ፣ በፕሮቲን እናም እንደ ካልሲየም እና ሴሊኒየም ባሉ ማዕድናት የበለጸጉ ትናንሽ ቅባታማ ወይም ፋቲ ፊሾች ናቸው። የልብና የደም ዝውውር እናም የአእምሮ ጤናን ይደግፋል። ኢንፍላሜሽንን እናም የደም መርጋት ስጋትንም ለመቀነስ ይረዳል። በካልሲየምና በፎስፈረስ ምክንያት አጥንትንና ጥርስንም ያጠናክራል። 100 ግራም አንቾቪስ ወደ 2000 እስከ 2200 ሚሊ ግራም ኦሜጋ 3 ይሰጣል። ለአእምሮ፣ ለአጥንትና በሽታ የመከላከል ጤናን የሚደግፉ እናም ዝቅተኛ ሜርኩሪንም የያዙ የአሳ አይነቶች ናቸው። አምስተኛ ደግሞ ተልባ ነው። ተልባ በኤኤልኤ በአልፋ ሊኖሎኒክ አሲድ በእጽዋት ላይ የተመሠረተ የኦሜጋ3 ፋቲ አሲድ የሆነው እጅግ ጥሩ ምንጭ ነው። ምንም እንኳን ኤኤልኤ ከኢፒኤ እናም ከዲኤችኤ ያነሰ ንቁ ቢሆንም ሰውነት የተወሰነውን ወደ እነዚህ ቅጾች ሊለውጠው ይችላል ኮሌስትሮልን እናም የደም ይቀንሳል በከፍተኛ ፋይበር ምክንያት የምግብ መፈጨት ጤናንም ይደግፋል። የደም ስኳርን ለመቆጣጠርና ክብደትንም ለመቀነስ ይረዳል። አንድ የሾርባ ማንኪያ ወይም ደግሞ 10 ግራም ተልባ በግምት ወደ 2300 ሚሊግራም የሚጠጋ ኤኤልኤ ኦሜጋ ስሪን ይይዛል። ተልባ ለኮሌስትሮል ቁጥጥር፣ ለምግብ መፈጨት ጤና እና ለደም ስኳር ቁጥጥር በጣም ምርጥ ነው። ስድስተኛ ደግሞ ቺያ ሲድ ነው። ቺያ ሲድ ሌላው እጅግ በጣም ጥሩ በእጽዋት ላይ የተመሰረተ የኦሜጋ ስሪ ምንጮች ሲሆኑ በኤኤልኤ፣ ፋይበር፣ በፕሮቲንና በአንቲ ኦክሲዳንቶችም የበለጸጉ ናቸው። የልብና የአእምሮ ተግባርን ያሻሽላል። የምግብ መፈጨትን ያጠናክራል። እናም ጤናማ ክብደትንም ለመጠበቅ ይረዳል። በሰውነት ውስጥ ኢንፍላሜሽንን እናም የኦክሲድቲቭ ስትረስንም ይቀንሳል። አንድ የሾርባ ማንኪያ ወይም ደግሞ 10 ግራም ቺያ አሲድ ከ1800 እስከ 2000 ሚሊ ግራም ኤኤልኤ ኦሜጋ 3 ይሰጣሉ። በአንቲ ኦክሲዳንቶች እና በፋይበር ይዘታቸው ምክንያት የአእምሮ ተግባርን፣ የልብ ጤናን እና የምግብ መፈጨት ሚዛንን ለመጠበቅም ይረዳሉ። ሰባተኛ ዋልነት ነው። ዋልነት የኤኤልኤ ኦሜጋ 3፣ የፕሮቲን እና እንደ ቫይታሚን ኢ እና ፖሊፊኖልስ ባሉ አንቲ ኦክሲዳንቶች ጣፋጭ የሆነ ምንጭ ነው። የአእምሮ ጤናን እናም ትውስታን ይደግፋል። የልብ ተግባርን እናም የደምስሮችን የመተጣጠፍ ችሎታን ያሻሽላል። ኢንፍላሜሽን እናም የኦክሲዲቲቭ ስትረስንም ይቀንሳል። 28 ግራም ወይም ደግሞ አንድ አውንስ ዋልነት 2500 ሚሊግራም ኤኤልኤ ኦሜጋ ስሪን ያቀርባል። የአእምሮን አፈጻጸምን ያሳድጋሉ የልብ የደም ዝውውርን ያሻሽላሉ እናም የኦክሲዲቲቭ ስትረስን ይቀንሳሉ። ስምንተኛ አልጌ እናም የባህር አረም የምንለው ነው። አልጌ ወይም ደግሞ ሲውድ የምንለው ማለት ነው። ይህ በሰፕልመንት መልኩም አለ። የተወሰኑ የባህር አልጌ አይነቶች በአሳ ውስጥ የሚገኙ ኢፒኤ እናም ዲኤችኤ የሚባሉትን ኦሜጋ ስሪዎችን ከሚሰጡ ጥቂት የእጽዋት ምንጮች መካከል ናቸው። የአእምሮ ተግባርንናም የአይን ጤናን ያጠናክራል። ኦሜጋ ስሪ ለሚያስፈልጋቸው ቪጂቴሪያኖችና ቪጋኖችም ተስማሚ የሆኑ ናቸው። በአዮዲን ይዘቱ ምክንያት የታይሮይድ ጤናንም ይደግፋል። እንደየአይነቱ ከአንድ እስከ ሁለት ግራም የአልጌ ኦይል ወይም ደግሞ ዘይት ከ400 እስከ 1000 ሚሊግራም የኢፒኤ እናም የዲኤችኤ ጥምረትን ኦሜጋ ስሪ ይሰጠናል። ለቪጋኖች በጣም ጥሩ ናቸው። የአእምሮን፣ የአይንን እናም የታይሮይድ ተግባርንም ይደግፋሉ። ታዲያ ዋና ዋና የኦሜጋ ስሪ አይነቶች የሚባሉት እንደነገርኳችሁ ኤኤልኤ ነው። አልፋ ሊኖሌኒክ አሲድ የምንለው በእጽዋት ውስጥ የሚገኝ ሲሆን በተልባ በቺያሲድ አሲድና በዋልነት ውስጥ በስፋት ይገኛል። እንዲሁም ኢፒኤ የምንለው ወይም ኢኮሳፔንታኖይክ አሲድ የምንለው በአሳ እናም በአልጌ ውስጥ ይገኛል። ኢንፍላሜሽንን የሚቀንስ ነው። ዲኤችኤ የምንለው ኦሜጋ ስሪ ዶኮሳ ሄክሳኖይክ አሲድ የምንለው ደግሞ በአሳ እናም በአልጌ ውስጥ ይገኛል። የአእምሮንና የአይንን ጤና ይደግፋል ማለት ነው። ምርጥ የኦሜጋ ስሪ የአሳ ምንጮች የምንላቸው ሳልመን፣ ማካሬል፣ ሰርዲኖች እናም አንቾቪስ ሲሆኑ በጣም ኃይለኛ የሆኑትን ኢፒኤ እናም የዲኤችኤ ኦሜጋ ስሪ ጥምረቶችን ይሰጣሉ። የእጽዋት የኦሜጋ 3 ምንጮች የምንላቸው ደግሞ ተልባ ቺያሲድና ዋልነት ሲሆኑ ኤኤልኤን ይሰጣሉ። ይህም ሰውነት በትንሽ መጠን ወደ ኢፒኤ እናም ወደ ዲኤችኤ ይለውጠዋል ማለት ነው። አልጌ እናም የባህር አረም ደግሞ በተፈጥሮ በኢፒኤ እናም በዲኤችኤ የበለጸጉ ብቸኛ የቪጋን የኦሜጋ 3 ምንጮች ናቸው ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ